ሰላም ሰላም፣ ጤና ይስጥልን ውዴጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናቸው ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ትፈልጋለሁ። ለተ ረቡዕ ሚያዝያ 29 2017 በኢትዮጵያ ዘመን አቆጣጠር ሜይ 7 2025 የጋቱሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ላይክ አድርጉ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን ደግፉ። እየደግፋችሁ ላላችሁ እጅግ እጅግ በጣም አድርጌ አመሰግናለሁኝ። ሰብስክራይብ ያላደረጋችሁ ምናልባት ድንገት ሳታሩ ከሆነም ፕሮግራም ትከታተሉ ፕሊዝ ሰብስክራይብ አድርጉ። በመጀመሪያው የጋት ውሎ መረጃችን ኢትዮጵያና ሱዳን የኃይል ሽያጭ ውል ማደሳቸውን መረጃዎችን ደርሰውናል። እንግዲህ እንደምታውቁት ኢትዮጵያ በመጀመሪያው የመቶ ሜጋዋት የኃይል ሽያጭ ለሱዳን ስታቀርብ እንደነበረ ይታወቃል። ነገር ግን ከ2023 በኋላ ኦልሞስት ከዛሬ ሁለት ዓመት ጀምሮ ሱዳን ውስጥ እየተካሄደ ባለው የእርስ በርስ ጦርነት ስ መዋቅራዊ መዋቅሩ ፌል ስላደረገ ለኢትዮጵያ መንግስት ክፍያ እየተከፈለው አይደለም። ነገር ግን የኢትዮጵያ መንግስትም በችግሩ ወቅት ይህንን ኃይል ማቋረጥ ተገቢ አይደለም በሚል፣ ሁለቱ ህዝቦች በታሪክ የተሳሰሩ ናቸው። በታሪክ፣ በባህል፣ በተፈጥሮ የፈለገው ቢሆን ደግሞ ሊለያዩ አይችሉም እና ፖለቲካ ይሄዳል ይመጣል። አንዳንድ በዛም በዚህም ሊሆን ይችላል። እነዚህ ቅሬታዎች፣ ችግሮች ቢፈጠሩ እንኳን የኢትዮጵያ መንግስት በዘላቂነት የፓን አፍሪካኒዝም ፍላጎቱም ስላለ ክፍያ አልተቋረጠም ነበር። ምንድነው፣ ክፍያ አልተከፈለም፣ መብራት አልተቋረጠም ለማለት ነው። ነገር ግን ይህም ሆኖ እንደገና የሀይል ሽያጭ ስምምነት መታደስ አስፈልጓል። በዚህ መሰረት ሱዳን በገንዘብ ይከፍል የነበረው ቀርቶ አሁን በአይነት እንዲሆንና በተለይ በዋናነት በነጭ ጋዝ ነጭ ጋዝ ምርት የሚያመርቱትን ነጭ ጋዝ ለኢትዮጵያ በዛ ዋጋውን ያንን የሚያከል እንዲሰጡ ነው የተስማሙት። እንግዲህ በጦርነቱ በዋናነት የኃይል መሰረተ ልማታቸው ሱዳን የሀገሪቱን ከ50 እስከ 60 ፐርሰንት አካባቢ የሚሆን ኃይል የሚሸፍን ከሜሬዌ ግድብ የኃይል ማመንጫ ነው። ነገር ግን በዚህ በኃይል ማመንጫ በ በስቴሽኖች ላይ በኃይል ማከፋፈያ ጣቢያዎች በመሰረተ ልማት ላይ በደረሰው ውድመት አሁን ኦልሞስት እንዲሁም ትልልቅ ጀኔሬተሮቻቸው የኃይል ማሰራጫ ማስተላለፊያ ጣቢያዎች ላይ በደረሰው ውድመት በከፍተኛ ሆስፒታሎች፣ በንግድ ተቋማትም እንደዚህ በተለይ የረዴት ድርጅት በሚሰጡ በነዚህ ላይ የኃይል መቆራረጥ አጋጥመዋል። በኢትዮጵያ በኩል ኃይል አቅርቦቱን ለማስቀጠል ስምምነት እንደተደረሰ በሱዳን የኃይልና የኢነርጂና የፔትሮሊየም ተጠባባቂ ሚኒስትሩ ሞሃዲን ናይም ተፈራርመዋል፣ ማለት ነው። ይሄ አንድ ጉርብትናን ወዳጅነትን መሰረት ያደረገ መሮለስ እንደምታዩት ኢትዮጵያ የዚህ የኤነርጂ ኤሌክትሪክ ዲፕሎማሲ ላይ በጣም እየሰራች ነው ያለችው። ከኬንያ አሁን ወደ ታንዛኒያ ሀይል ሽያጭ እየተሞከረ ነው ያለው፣ ሙከራ ላይ ነው ያለው። ደቡብ ሱዳን፣ ለጅቡቲ፣ ለራሱ ለሱዳን፣ ኬንያ እነዚህ ሀይል እያቀረቡ ነው። ለሶማሌላንድም ሀይል ለማቅረብ እንግዲህ ወደፊት እንደ ሁኔታውም ለሶማሊያም ሀይል ለማቅረብ ጥረት ይደረጋል ማለት ነው። ሌላው ምናልባት እዚሁ ሱዳን ላይ ሳንወጣ በሱዳንና በዩናይትድ አረብ ኤሚሬት መካከል የነበረው የፖለቲካ መካረር ሽኩቻ አሁን አድጎ ከትናንት ጀምሮ ሱዳን ከዩናይትድ አረብ ኤሚሬት ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ ለሙሉ ማቋረጧን የሱዳን መከላከያ ሚኒስትር ያሴን ኢብራሂም በቴሌቪዥን በተላለፈ ንግግር አቅርበዋል። እንግዲህ ሱዳን ሁለት መንግስት ነው ያለው አንደኛው ይሄ አርሚ አላይንድ የሚባለው ወይም ወታደራዊ መንግስቱ አለ። በጀነራል አልቡርሃን የሚመራው በዋናነት ከግብፅና ከግብፅና ከኤርትራ ድጋፍ ያገኛል። ወይራስ የራፒድ ሰፖርት ፎርሱ እንግዲህ ሰዎችን ከደቡብ ሱዳን ይመለመላል የሚል ክስ ታጣቂዎችን ከደቡብ ሱዳን ይመለመላል የሚል ክስ በተደጋጋሚ ይቀርብበታል። ለዛ ነው ባለፈው አልቡርሃን የሚመራው ወታደራዊ ኃይል ካርቱምን በተቆጣጠረበት ወቅት በዛ በመጠለያ ጣቢያም በካርቱም ዙሪያም ካርቱም ውስጥ የሚኖሩ በነበሩ የደቡብ ሱዳን ዜጎች ላይ ጥቃት ደርሱ የነበረው ኬንያ በተደጋጋሚ ሱዳን ትከሳለች። ኬንያን የሻይ ቅጠል ምርት እንዳይመጣ ከኬንያ ጋር ያለን ግብይት እንዲቋረጥ የሚል ሁሉ ውሳኔ አሳልፈው እንደነበር የምታስታውሱ ነው በተለይ የፓራላል የትይዩ መንግስት የተመሰረተው የራፒድ ሰፖርት ፎርስንም ሌሎችንም የፖለቲካል ተቋማትን ሰብሰብ አድርጎ ናይሮቢ በመመስረቱ ማለት ነው። ሰው ዩናይትድ አረብ ኤሚሬት የአግሬሰር ስቴት ነው፣ ወራሪ ነው። በቀጥታ ጥቃት ሱዳን በሱዳን ሕዝቦች በሱዳን ብሔራዊ ጥቅምና ሉዓላዊነት ላይ በቀጥታ ሳይሆን የፈጣን ድጋፍ ኃይሎች ራፒድ ሰፖርት ፎርሱን ሄሜቲ ወይ ጀነራል ዳጋሎ የሚመራውን ኃይል በመጠቀም ከፍተኛ የሆነ የሰብአዊ መብት፣ የዘር ማጽዳት፣ የዘር ጭፍጨፋ እንዲደርስ የሱዳን መንግስት እንዳይረጋጋ ለዚህ ሁሉ ውድቀት የዳረገን ለራፒድ ሰፖርት ፎርሱ የጦር መሳሪያ፣ የትጥቅ፣ የስንቅ፣ የፕሮፓጋንዳ ድጋፍ በመስጠት ዩናይትድ አረብ ኤሚሬትስ አለችበት የሚል ክስ ተደጋጋሚ እያቀረቡ ነበር። ይህንም እንግዲህ የምታውቁት ነው። ሌላው ኢንተርናሽናል ኮርት ኦፍ ጀስቲስ ላይም ክስ መስርተው ነበር። ይሄ ኢንተርናሽናል ኮርት ኦፍ ጀስቲስ ይህንን ማየት አልችልም፣ ይሄ ሱዳን ያቀረበችው ክስ በመረጃም ደረጃ የተጠናቀረ መረጃና ማስረጃ የቀረበበት አይደለም፣ ከዛም ባለፈ ደግሞ ይህን ክስ እኔ ማየት አልችልም በሚል ሪጀክት አድርጎታል። ሪጀክት ሲያደርገው እንግዲህ ከዳኞች ውስጥ አንድ ኖ ሪጀክት ማድረግ የለብንም፣ መቀበል አለብን፣ ክሱ ፕሮሲድ መቀጠል አለበት የሚል ከሰጡ ውስጥ አንዱ የሶማሊያ ዳኛ ነው። እንግዲህ ይሄ ደግሞ እንዴት ነው የሚታይ የሚለው ሌላ ጉዳይ ነው። ዞሮ ዞሮ ትናንት ወደ እናንተ ለማድረስ እንደሞከርኩት ዩናይትድ አረብ ኤሜሬት ይህንን የኢንተርናሽናል ኮርት ኦፍ ጀስቲስን ውሳኔ ተከትሎ መጀመሪያውኑም መሰረተ ቢስ ክስ ነው የቀረበብን፣ ምንም አይነት በሱዳን ፖለቲካ ውስጥ ጣልቃ ገብነት የለም የሚል ምላሽ መስጠቱ አይታወቅ ነበር። በተለይ እንግዲህ ራፒድ ሰፖርት ፎርሱ በአልቡርሃን በሚመራው ወታደራዊ ኃይል ሞሮለስ እየተገፋ ከካርቱም እየለቀቀ ነው ያለው። ያው ሙሉ ለሙሉ ካርቱም ለቋል ማለት አይቻልም። ስቲል በመድፍ በሞርተር ቤተመንግስቱን ጨምሮ ጥቃት በሚፈጽምበት ስትራቴጂክ ይዞታ ላይ ነው ያለው። ከዛም ባለፈ በተደጋጋሚ ለተከታታይ ሶስት ቀን የቀይ ባህር ከተማ የሆነችውን እና ዓለም አቀፍ ወሳኝ የሆነ ዓለም አቀፍ በረራ የሚካሄድበትን በተለይ ለሰብአዊ አገልግሎት የሚደረጉ በረራዎችን የሚደረግበትን የፖርት ሱዳን ኢንተርናሽናል ኤርፖርት ላይም ጥቃት መፈጸሙን እንግዲህ በሱዳን ወታደራዊ በኩል የሲቪል መሰረተ ልማት ነው የወደመ፣ ንጹሀን ናቸው የተጎዱት የሚላለ ወራስ በራፒድ ስፖርት ፎርስ በኩል ደግሞ የለም የእኛ ያጠቃ ነው እራሱ ኤርፖርት ውስጥ ያለውን የመሳሪያ ዲፖ ነው የመሳሪያ ማከማቻ ነው። ከዛም ባለፈ የተመረጡ ታርጌቶች ላይ ነው ጥቃት የፈጸምነው የሚላለ ዞሮ ዞሮ የሱዳን ወታደራዊ መንግስት ወይ አልቡርሃን የሚመራው ማለት ነው ለዚህ ሁሉ ካፓቢሊቲ ይህን ሁሉ አቅምም በትጥቅም በስንቅም በገንዘብም ኦፕሬቲቭ የሚያደርጉ የተለያዩ ሀገራት ቅጥረኞችንም በማቅረብ ከዚህ ጀርባ ዩናይትድ አረብ ኤሚሬት አለችበት የሚለው ክሶች በተደጋጋሚ ይቀርባሉ። እንግዲህ በቻድ በኩል ነው የሚገባው የሚላለው። ወይራስ ዩናይትድ አረብ ኤሚሬት በፍጹም የለውበትም፣ ተጨባጭ ማስረጃ ማቅረብ አይቻልም የሚል ምላሽ ነው እየሰጡ ያሉት። ዞሮ ዞሮ በትናንትና ዕለት ያሲን ኢብራሂም የሱዳን መከላከያ ሚኒስትር ከዩናይትድ ዩናይትድ አረብ ኤሚሬት ጋር ያለን የትኛውም አይነት ዲፕሎማሲያዊ ግንኙነት አቋርጠናል በዛ ያለው ኤምባሲ ዘግተናል። ሙሉ ለሙሉ ወደ አገር ቤት እንዲመለሱ አድርገናል። አግሬሰር ወይም ወራሪ ነው ብለን ሰይመነዋል የሚል ነገር እሱን ያቀረቡት አለ። እንግዲህ በሱዳን የፖለቲካ ተዋናዮች አስቀድሜ እንዳልኳችሁ መጨረሻ አካባቢ በተለይ ዚህ ፖርት ሱዳን አካባቢ ላይ ለራሺያ የ25 ዓመት የባህር ኃይል አግሪመንት ከፈረመ በኋላ ነው ብዙ ተተኳሾች የጦር መሳሪያ ማግኘት የጀመረው አልቡርሃን እንደሚባለው ዩናይትድ አረብ ኢሜሬት ከራፒድ ሰፖርት ፎርስ ካለ ኬንያ ፖለቲካ ድጋፍ የሚሰጠው ከሆነ የሰው ኃይል አቅርቦት በአንጻራዊነት እንዳልኳቸው ከሳው ሱዳን የሚያገኝ ከሆነ ወይራስ በአልቡርሃን በኩል ደግሞ በግልጽ የሚታወቀው እንግዲህ ግብፅ አለ ኤርትራ ኢስተርን ባታሊዮን የሚል የሰለጠነት ታጣቂ በማሰልጠን ይሳተፋል። ወራስ ከኢትዮጵያ በኩልም ቁጥራቸው ኤግዛክትሊ ይህን ያህል ነው ብለን ባናስቀምጠውም እስከ 15 20 ሺህ አካባቢ የሚሆን የቲፒኤልኤፍ ታጣቂ አሁንም ካልቡርሃን ጎን ሆኖ እየተዋጋ መሆኑን ይሄ በምስልም የተደገፈ የሚታይበት ሁኔታ ነው ያለው። የሱዳን ፖለቲካ ይሄን ነው የሚመስለው። ኤንዌይስ ሌላው ምናልባት አዲስ ነገር በዚሁ አጋጣሚ በኢትዮጵያና በሶማሊላንድ መካከል የነበረው እንግዲህ ከባህር በር ስምምነት በኋላ ያለው ኢትዮጵያ ወደ ሶማሊያ በኩል ሆና ሄዳ እንግዲህ እስከ አፕሪል መጨረሻ ነበር በነገራችን ላይ የቴክኒካል ውይይቱ አልቆ መረጣ ይካሄዳል የተባለው ዘን የሶማሊያ መንግስትም በቀይ ባህር በተለይ በኤደን በኤደን ባህረ ሰላጤ በኩል አልሰጠም። ያው ሶማሊያ የሬድ ሲ ኤንድ ኤደን ፈራሚ ስለሆነች ሰው በኢንዲያን ኦሽን በኩል ያለ በተለይም የሆቢዮ ፖርት ነበር ኤክስፔክት ሲደረግ የነበረው። ኤንዌይስ ኢትዮጵያ ደግሞ የራሳችንን መጀመሪያውንም የራስህን ሰጠን የሰው ወደብ ያ ምንም ጥርጥር የለውም። በኮመርሻል ህግ በንግድ ህግ መሰረት ኢትዮጵያ የአሰብን ወደብ የራሷን ወደብ አስመልሳ በንግድ ህግ መሰረት ምጽዋን መጠቀማችን አይቀርም። በንግድ ህግ መሰረት የጅቡቲን ወደብ እንጠቀማለን። በንግድ ህግ መሰረት በርበራን፣ በንግድ ህግ መሰረት የላሙን የላሙን በላሙን ኮሪደር ላይ እየለማ ያለውን ለምን መቶ ሰላሳ ሚሊዮን ህዝብ ነን በጣም ሰፊ ሀገር ነው ኢኮኖሚው እያደገ ያለ ነው ተስፋ ያለው ነው ኢትዮጵያን ለማፍረስ የሚፈልጉ በቀጥታ ፊት ለፊት መዋጋት ከባድ ስለሆነ ኮስት ኦፍ ዋሩ ከዛ ይልቅ ከራሱ ከራሱ ከኢትዮጵያ አብራክ የወጡ በገንዘብ የሚገዙ መነሻም መድረሻቸው ስልጣን ጥቅም የሆኑ እነዚህን እየመለመሉ እርስ በርስ ለማተራመስ ጥረት ይደረጋል። በዚህ በኩል ይህንን በማስተባበር የኢትዮጵያ የቅርብና የሩቅ ጠላቶች በጋራ ጆይንትሊ እየሰሩ ነው ያሉት። ዞሮ ዞሮ በባለፈው በ በሶማሊላንድ ፓርላማ ባደረጉት ንግግር አንዱ ወደ ኬንያ፣ ወደ ኢትዮጵያ፣ ወደ ጎረቤት ሀገር ወደ ጅቡቲ የዲፕሎማቲክ ቱ ጉብኝት ማድረግ እንደሚፈልጉ ማብራሪያ ሰጠው ነበር። እሱን ተከትሎ እንግዲህ የሶማሊላንድ ፕሬዚደንት አብዱራህማን መሐመድ አብዱላሂ ወይ በቅጽል ስማቸው ኢሮ በሶማሌላንድ ሃርጌሳ የኢትዮጵያ ቆንስላ ተወካይ ወይ አምባሳደር ማለት ነው። በዛ የቆንስላ ተወካይ አምባሳደር ተሾመው እንዴ ጋር ንግግር አድርገዋል። ኦፍኮርስ የተነጋገሩት በሁለትዮሽ በቀጠናዊ ጉዳይ እንደሚሆን ይጠበቃል። በዋናነት ግን የግንኙነታቸው አምባሳደር ተሾመ ሁንዴን በጽህፈት ቤታቸው ተቀብለው ያነጋገሩት አምባሳደሩ አምባሳደር ተሾመ ሱንዴ ፕሬዚደንት አብዱራሃማን መሐመድ አብዱላሂ ኢሮ ወደ አዲስ አበባ የሚያደርጉትን ጉብኝት እንዲያመቻች ጥያቄ ለማቅረብ እንደሚሆን ተስፋ እናደርጋለን። ቢኮዝ አስቀድመው በነበራቸው በምክር ቤቱ ላይ ወደ ኢትዮጵያ ወደ ጅቡቲ፣ ከጅቡቲ ጋር ጠንካራ ግንኙነት በመሰረት እንደሚፈልጉ ወደ ኬንያ በተመሳሳይ ወደ ኢትዮጵያ ያው ከሶማሊያ ጋር የነበረው ግንኙነት በተለይ ይሄ ኤንስሲ የሶል ሳነገንድ ካይን የሚባሉ እነዚህን ግዛቶቹ ሶልን ከፑንትላንድ ጋር ሳናግንም ስቲል እነኛ አካባቢዎች ከሶማሌላንድ በእንግሊዝ ቅኝ ግዛት በነበረችበት ዘመን የሶማሌላንድ የግዛት አካል የነበሩ በኋላ ላይ ግን ሶማሊያ ፌዴሬሽን ሲፈጠር ይሄ ሪፐብሊኩ ሲፈጠር የተወሰኑት በአስተዳደራዊነት ወደ ፑንትላንድ ሄደው የነበሩ እነዚህን የይገባኛል ጥያቄ ያለባቸውን ስሴሴ ካቱሞን የፌዴራል መንግስቱ የሶማሊያ ፌዴራል መንግስት እውቅና ሰጥተዋል። ይህ እውቅና መስጠቱ ያጋጨው ከሶማሌላንድ ጋር ብቻ አይደለም። ራሱ የፑንትላንድ ፕሬዚደንት አብዱላሂ ደኔ ፍላጎት ነበራቸው። ያ ፍላጎታቸው ምንድን ነው? ኤስኤስሲ ካቱሞ በቀጥታ ለፌዴራል መንግስቱ ተጠሪ ሳይሆን ለሪጅናል ለፑንትላንድ ስቴት ተጠሪ እንዲሆን ነበረ ፍላጎታቸው ማለት ነው፣ ሰይድ ደኔ ማለት ነው። ይህ ባለመሆኑ ምክንያት እጅግ እጅግ በጣም ከፍተኛ ቅሬታ ውስጥ እንደገቡ ሌላ ቅሬታ ተፈጥሯል። ፑንትላንድ እና ጁባላንድ አንሳተፍም ብለዋል። በናሽናል ኮንሰልቲቭ ካውንስሉ ወይም ይሄ አጠቃላይ የብሔራዊ ምክክር ካውንስሉ ላይ ሰው ይሄ ደግሞ እንደገና አዲስ የቅራኔ ምንጭ ሆኗል። ያም ባለፈ እንግዲህ በጣም የሚወቀሱት አንዱ ፕሬዚደንት አብዱራህማን መሐመድ አብዱላሂ ለሶማሊያ ስስልባላቸው መነጋገር ይፈልጋሉ የሰላም ዝግ አይደለም የሚል ሞዴሬት ናቸው የሚል ክስ ይቀርብባቸው ነበር። ነገር ግን የኤስሲሲን ኤስኤስሲ ካቱን የሶል የሰነገን ካይን ያለበትን ግዛትን በባለፈው ሀምዛ አብዲባሬ መጥተው ወደ ላሳኖድ ማለት ነው የዚህ የግዛቱ ከተማ በመገኘት ላሳኖድ ላይ በመገኘት እውቅና መስጠታቸው ከዛም ባለፈ ኤስኤስሲ ካቱሞ እውቅና ማግኘት ብቻ አይደለም፣ በናሽናል ኮንሰልታቲቭ ካውንስሉ ላይም እንዲሳተፍ ግብዣ ቀርቦለት ስብሰባውን ለመሳተፍ ወደ ሞቃዲሾ ሄዶ ነበር። ነገር ግን አስቀድሜ እንዳልኳችሁ የጁባለንድ እና የፑንትለንድ ተወካዮች ባለመገኘታቸው ስብሰባው ተራዝሟል። እንግዲህ በ12 ዛሬ ሰባት ነው፣ በ12 በ13 ይካሄዳል ተብሎ ነው የሚጠበቀው ዝሮ ዝሮ። የሶማሊላንድ ፕሬዚደንት አብዱራህማን መሐመድ አብዱላሂ ወደ ኢትዮጵያ ለሚያደርጉት ጉብኝት ያው ኦፊሴላዊ በሆነ አቀባበልም በፕሮቶኮል እንዲሆን ከአምባሳደር ተሾመ ሹንዴ ጋር እንደተነጋገሩ ነው የሚጠበቀው። ሌላ ምናልባት እንደ ሰበር ዜና ልናየው የምንችለው ቻይና እንግዲህ በተደጋጋሚ ከአሜሪካ ጋር አልቀመጥም አልደራደርም የሚል ወይ ግትርነት ስተበውን የምንለው አይነት ነገር አቋም ነበራት በዚህ በታሪፍ ጦርነቱ ተከትሎ። ነገር ግን ዓለም አቀፍ ወዳጆቻችንም ጥረት እያደረጉ ስለሆነ፣ ግፊት እያደረጉ ስለሆነ እኛም ኃላፊነት ስለሚሰማን ከአሜሪካ ጋር ቁጭ ብለን ለመደራደር ለመነጋገር ዝግጁ ነን የሚል መግለጫ አውጥቷል ማለት ነው። በዚህ መሰረት ይሄ ታሪፍ ጦርነቱ የሚቀዛቀዝ ይሆናል። እንግዲህ በዚህ በቀጣይ ሁለት ሶስት ቀናት ውስጥ ቻይና እና አሜሪካ ቁጭ ብለው በዚህ በታሪፍ ጉዳይ ላይ የሚመካከሩ ይሆናል። የነበረው ከፍተኛ የሆነ የትሬድ ወር ወይም የንግድ ጡዘቱ ተመልሶ የሚረግብበት አካሄድ ይፈጠራል የሚል እምነት አለኝ። በተመሳሳይ አሜሪካ ከየመኑ ሀውቲ ጋራ የነበረውን ሀውቲን የመንን የምትደበድብበት እናቋርጣለች። ይህ ስምምነት አደለም። ሀውቲ ወደ አሜሪካ መርከቦች በኤደን ባህረ ስላጤን በየትኛውም ሁኔታ የአሜሪካ የንግድና የጦር መርከቦች ላይ አልተኩስም ስላለን ስምምነት አይደለም። ካልተኩሱ ብን አንተኩስም የሚል መግለጫ ሰጥተዋል ማለት ነው። ኦፍኮርስ ይሄ ተናጠላዊ ነው። ሀውቲዎች እስራኤል ላይ የማይተኩሱ ወደ እስራኤል የሚሄዱ ከእስራኤል የሚነሱ መርከቦች ላይ መተኮሳቸው ከቀጠሉ የእስራኤልና አሜሪካ የአንድ ሳንቲም ሁለት ገጽታዎች ስለሆኑ ስምምነቱ ዘላቂ ይሆናል የሚል እምነት የለኝም። ኦፍኮርስ ሀውቲዎችስ ሪሊ ወደ እስራኤል የጦር የንግድ፣ በአብዛኛው ወደ እስራኤል የንግድ መርከቦች ላይ መተኮስ ያቆማሉ የሚለውን የምናየው ነው የሚሆነው። ሌላው እንግዲህ ሁለቱ ኒክሌር የታጠቁ ባላንጣ ሀገሮች ፓኪስታንና ህንድ ትናንት ምሽት ያው መቆራቆስ ጀምረዋል። ጥቃቱን የፈጸመው አስቀድሞ ጥቃት የፈጸመው ያው የትናንቱን ነው የምነግራችሁ። ከዛ በፊት ካሽሚር ላይ የህንድ ቱሪስቶች ላይ ጥቃት ተፈጽሞ ነው ለዚህ ሁሉ የሆነው። እንግዲህ ትናንት ህንድ ጥቃት ፈጽሟል። ዘጠኝ ቦታዎች ላይ ጥቃት ፈጸምን ነው የሚለው የህንድ መከላከያ ሚኒስትር ወይ ራስ ፓኪስታን ጥቃት የተፈጸመብኝ አምስት ቦታ ነው ራፋል ጀቶችን ጨምሮ ስዩ 29 ድሮኖችን መተን ጥለናል። የሚል መግለጫም እየሰጡ ነው። ምላሽ እንሰጣለን የሚል አለ በፓኪስታን በኩል አይ ቲንክ በፓኪስታኖች በኩል ምላሽ የማይሰጥ ከሆነ ዲስክሌሽን፣ ካለ ከረገበ ጉዳዩ በዚህ የሚያበቃ ይመስለኛል። አለያ ግን ፓኪስታኖች ደግሞ ለህንዶች ምላሽ የሚሰጡ ከሆነ ዘልቀው ወደ ህንድ ዘልቀው ጥቃት የሚፈጽሙ ከሆነ ሁለቱ ይገባኛል የሚል የህንድ ካሽሚር አለ። እንግዲህ ካሽሚር በሶስት ነው የተያዘው። የህንድ ካሽሚር አለ የፓኪስታን ካሽሚር አለ። ካሽሚር በእጇ እንዲቆይ በሚል ደግሞ የተወሰነችን ብትሆን ለቻይና የተሰጠ የካሽሚር አካል አለ። ዛትስ ዋይ ራሽያ ከህንድ ጋር ነው በአሰላለፍ ደረጃ ቻይና ከፓኪስታን ጋር ነው፣ አሜሪካ ከህንድ ጋር ነው። ስለዚህ እንግዲህ ትናንት ህንዶች የፈጸሙት ጥቃት ላይ መልሰው ፓኪስታኖች መታን አወረድን የሚሉትን ጀቶች ድሮኖች እንደተጠበቁ ሆነው ካሽሚር ላይ ጥቃት ፈጽመናል የሚሉት እንደተጠበቁ ሆነው በትናንቱ ከቆመ ዲስካሌት የሚያደርግ የሚቀዘቀዝ ይመስለኛል። አሊያ በተለይ ወደ ህንድ ግዛት ዘልቀው ገብተው ፓኪስታኖች መልሰው ጥቃት የሚፈጽሙ ከሆነ የበለጠ እየተፋፋመ የሚሄድ የመሄድ እድሉ ከፍ ያለ ነው የሚል እምነት አለኝ። አብራችሁ ስላላችሁ አብራቸው አብራችሁ ስለምትሆኑ እጅግ እጅግ በጣም አድርገ ያመሰግናለውኝ። የጋት ውሎ አጫጭር መረጃዎች እነኝን ይመስላሉ። በጋት ዕለታዊ ምሽት በኢትዮጵያ ሰዓት አቆጣጠር ሁለት ሰዓት ላይ እንገናኛለን። ቴንኪው።